ሰላም በእያላችሁበት የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን በእያላችሁበት እንደምቆይታችኋል። የዕለቱ ዘገባችን ተጀምሯል። በቅድሚያም አበይት ነጥቦችን እነሆ። ትራምፕ በዓለም አቀፍ ንግድ ላይ አዲስ ታሪፍ ጥለዋል። ኢትዮጵያም አስር በመቶ ታሪፍ ተጥሎባታል። ሙሉን የምታደምጡት ይሆናል። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ አመት እንዲያስተምሩ ሊገደዱ ነው ተብሏል። ሌላኛው መረጃችን ነው። የተወደዳችሁ እና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብሮነታችሁን ስትቸሩ እነዚህንና ሌሎች ሀገር ውስጥና የባህር ማዶ መረጃዎችንም ያደምጣሉ። አብራችሁን ቆዩ። ትራምፕ በዓለም አቀፍ ንግድ ላይ አዲስ ታሪፍ ጣሉ። ኢትዮጵያም አስር በመቶ ታሪፍ ተጥሎባታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዓለም አቀፍ ንግድ ላይ አዲስ የታሪፍ እርምጃም ወስደዋል። ሮብለት በዋይት ሃውስ በሰጡት መግለጫ አሜሪካ ከሌሎች ሀገራት ጋር በምታደርገው የንግድ ልውውጥ ላይ አዲስ የታሪፍ መጠኖችን መጣላቸውንም ነው ያስታወቀው። ትራምፕ እንደገለጹት ይህ እርምጃ አሜሪካን ቀዳሚ ለማድረግና የንግድ ጉድለትን ለመቀነስ ያለመ ነው ብለዋል። በአብዛኛዎቹ ሀገራት ላይ የተጣለው ታሪፍ ከ10 ፐርሰንት እስከ 49 ፐርሰንት የሚደርስ ሲሆን፣ ኢትዮጵያም 10 ፐርሰንት ታሪፍ ተጥሎባታል። አሜሪካ የንግድ ጉድለቷን ለመቀነስና የአሜሪካ ኢኮኖሚ ለመጠበቅ ይህንን እርምጃ እንደወሰደች የገለጹት ፕሬዝዳንቱ ከሀያ በላይ ሀገራት ላይ የታሪፍ ጭማሪ የተደረገ ሲሆን ኢትዮጵያም ከእነዚህ ሀገራት ውስጥ አንዷ መሆኗ ነው የተዘገበው። በሌላ መረጃ የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት እንዲያስተምሩ ሊገደዱ ነው ተባለ። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለአንድ አመት በቅድሚያ እንዲያስተምሩ ወይም ደግሞ እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙን ነው ያስታወቀው። ትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ትላንት መጋቢት 24 ቀን 2017 ዓ.ም ተመረት በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የአስራ ሁለተኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበት መንስኤ በተመለከተ በቀረበ ጥናት ላይ ውይይትም ሲደረግ ነበር። በዩኒቨርሲቲ ተማሪዎች ላይም ስለተያዘው እቅድም አብራርተዋል። ላለፉት አመታት እሳቸው ከኃላፊነት ከተሾሙ ጀምሮ የአስራ ሁለተኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝ ተኛ እንዲሁም ካደረጉ መንስኤዎች መካከል የመምህራን ብቃትና የተነሳሽነት ማነስ ተጠያቂ መሆናቸውንም ነው የጠቆሙት። ችግሩን በአጭር ጊዜ ለመፍታት እንዲቻል የተለያዩ ተግባሮችም እየተሰሩ መሆኑንም ነው ሚኒስቴሩ የገለጹት። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ዓ ም ጀምሮ ተግባራዊ እንዲደረግ እግድ የተያዘ መሆኑን የገለጹት ሚኒስትሩ በአራት አመት የሚመረቅ ተማሪ የሶስተኛ አመት ትምህርቱን እንዳጠናቀቀ ወደ አስተምረው ማህበረሰብ ተመልሶ ለአንድ አመት የማስተማር አገልግሎት ይሰጥና ማህበረሰቡን እንዲያገለግል ይደረጋልም፣ እንዲመረቅ ይደረጋልም ሲሉም ነው የተናገሩት። ይህም ሲሆን የተማሪዎቹ መሰረታዊ ወጪ የሚሸፍን እንደሆነ አክለዋል። ይህንን አሰራር ለተማሪዎች ለራሳቸው የተግባር ትምህርት እንዲሆንና የበለጠ እንዲበስሉ እንደሚያደርጋቸውም ነው የተናገሩት። ተማሪዎች የመምህርነት ሙያ ተላብሰው በዚያ ወደ ሙያ እንዲያመሩ እድል በመፍጠር ለጊዜውም ቢሆን በዘርፉ እየቀነሰ የመጣውን ወደ ሙያው የሚገባ የአስተማሪን ቁጥርም ለማሳደግ እንደሚረዳም ነው ሚኒስትሩ ያብራራው። በቅርቡ በመምህራን ላይ በተደረገ ግምገማ ከ100 ሺህ የሚደርስ የመምህራን እጥረት መኖሩ መታወቁን የተናገሩት ፕሮፌሰሩ አሰራሩ በከፍተኛ ደረጃ ያለውን የመምህርነት እጥረት እንዲቀንስ የበኩሉን እንደሚወጣም ነው ያስረዱት። ወደ መምህርነት ሙያ የሚገቡ ሰዎችን ክፍተት ለማስተካከል ከተያዙ ዘርፈ ብዙ የማትጊያ ስራዎች አንዱ መምህራን በሀገሪቱ የፋይናንስ ስርዓት ውስጥ የራሳቸው ድርሻ እንዲኖራቸውና የኑሮ ውድነቱን እንዲቋቋሙ ለማድረግ የመምህራን ባንክ ማቋቋሚያ አንዱ እቅድ መሆኑንም ነው ያነሱት። ባንኩ በአንድ አመት ውስጥ ወደ ስራ ይገባል ብለን እንጠብቃለን ያሉት ሚኒስትሩ በ2019 ዓ ደግሞ በእርግጠኝነት ወደ ኢትዮጵያ ዩኒቨርሲቲ ሰርቪስ አሰራር እንደሚገባም ነው የጠቆሙት። ኢትዮጵያ ወደ ታንዛኒያ የኤሌክትሪክ ኃይል ለመላክ የሙከራ ስርጭት መደረጉ ተነገረ። ኢትዮጵያ በኬንያ በኩል ወደ ታንዛኒያ የኤሌክትሪክ ኃይል መላክ የሚያስችላትን ስምምነት መፈራረሟ የሚታወስ ሲሆን፣ ይህንንም ሂደት ለማስጀመር የሙከራ ስርጭት መደረጉን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። የሙከራ ስርጭት ሂደቱ ምንም አይነት ችግር ሳይገጥመው ተከናውኗል ያሉት የተቋሙ የኮሚኒኬሽን ዳይሬክተር ሞገስ ሞከነን የሚቀርበው ስምምነቱን ተግባራዊ ማድረግ ብቻ ይሆናልም ሲሉም ነው የተናገሩት። እስካሁን ስምምነቱ ተግባራዊ መሆን ያልቻለውም ታንዛኒያ ከኢትዮጵያ የኤሌክትሪክ ኃይል ለመግዛት የኬንያን መሰረተ ልማት መጠቀም ስለሚኖርባት ሀገራቱ ስምምነት ላይ እስከሚደርሱ እንደነበረም ነው የተጠቆመው። በሌላ በኩል ኢትዮጵያ ወደ ኬንያ ኤሌክትሪክ ሽያጭ ከጀመረች ጊዜ ጀምሮ ወጥ በሆነ መንገድ ኤክስፖርት እየተደረገ መሆኑንም ነው የገለጹት። የሚላከው የኤሌክትሪክ ኃይል በሰዓት እስከ ሁለት መቶ ሜጋዋት ድረስ ነው ያሉት ዳይሬክተሩ፣ ይህም ስምምነት ተግባራዊ መሆን ከጀመረበት ጊዜ አንስቶ የመጀመሪያዎቹ ሶስት አመታትን ያጠቃላልም ብለዋል። ከዚያ በመቀጠል የሚኖሩበት ሶስት አመታት ደግሞ ወደ አራት መቶ ሜጋዋትን በሰዓት ከፍ እንደሚልም ነው ያመላከቱት። በኬንያ በኩል በሚወጡ መረጃዎች መሰረት አሁን ላይ አስር በመቶ የሚሆነው የኤሌክትሪክ ኃይል የሚያገኙት ከኢትዮጵያ በሚወስዱት መሆኑን እንዳለበትም ነው የተመላከተው። ኢትዮጵያ በ2028 የኤሌክትሪክ ኃይል የማመንጨት አቅሟን ወደ 13000 ሜጋዋት ለማሳደግ በእቅድ የያዘች ሲሆን በዚህም 14 ሀገራት በኤሌክትሪክ ኃይል የማስተሳሰር እቅድ ይዛ በትብብር እየሰራች መሆኑን መግለጽ ይታወሳል። በአሁኑ ወቅት ለጅቡቲ፣ ኬንያና ሱዳን የኤሌክትሪክ ኃይል እያቀረበች የምትገኘው ኢትዮጵያ በቀጣይ ከደቡብ ሱዳን ሶማሌላንድ ሶማሊያ ጋር ትስስር ለመፍጠር ማቀዷንም ሀገራቱም የሀይል ግዢ ፍላጎት ማሳየታቸውንም የኢትዮጵያ ኤሌክትሪክ ኃይል አስታውቀዋል። በአማራ ክልል ጃዊ ወረዳ በተከሰተ አተት መሰል በሽታ ሃምሳ ሁለት ሰዎች ሲያዙ የሁለት ሰዎች ህይወትም አልፏል። በጃዊ ወረዳ ከሰኞ መጋቢት 22 2017 ዓ ም ጀምሮ በተከሰተ አጣዳፊ ተቅማጥ እና ትውከት የሁለት ሰዎች ህይወት ሲያልፍ አምሳ ሁለት ሰዎች ደግሞ በበሽታው ተይዘው ወደ ሆስፒታል መምጣታቸውን የተገለጸው በአማራ ክልል ጃዊ ወረዳ አተት በሚመስል በሽታ የተያዙ ሁለት ሰዎች ህይወት ማለፉን የወረዳው ጤና ጽሕፈት ቤት ተወካይም ለቢቢሲ ተናግሯል። በአማራ ክልል አዊ ብሔረሰብ አስተዳደር ጃዊ ወረዳ ከሰኞ መጋቢት 22 2017 ዓ.ም ጀምሮ በተከሰተ አጣዳፊ ተቅማጥና ትውከት የሁለት ሰዎች ህይወት ሲያልፍ ሃምሳ ሁለት ሰዎች ደግሞ በበሽታው ተይዘው ወደ ሆስፒታል መምጣታቸውን የጃዊ መጀመሪያ ደረጃ ሆስፒታል ምንጮችም ለቢቢሲ አረጋግጠዋል። ስማቸው እንዳይጠቀስ የጠየቁ የጃዊ መጀመሪያ ደረጃ ሆስፒታል ባልደረባ በበሽታው ተይዘው ወደ ሆስፒታላቸው ከመጡ ሰዎች መካከል በአሳሳቢ ሁኔታ የሚገኙ አሉ ያሉ ሲሆን ሌሎችም ደግሞ በኦአርኤስ ማገገም ችለዋልም ነው ያለው። የጃዊ ወረዳ የጤና ጥበቃ ጽፈት ቤት የሕብረተሰብ ጤና አደጋዎች ተወካይ አስተባባሪ የሆኑት አቶ ወሰን ትዕዛዙ በበኩላቸው መጋቢት 22 2017 ዓ.ም. ተመረት ሰኞ ዕለት ብሔራዊ ጸበል ከሚባል አካባቢ 20 የሚሆኑ ሰዎች በበሽታው ተይዘው ወደ ጤና ጣቢያው መምጣታቸውንም ነው የተናገሩት። በአዊ ብሔረሰብ አስተዳደር ጃዊ ወረዳ ኮሚኒኬሽን በፌስቡክ ገጹ ላይ ወረርሽኙ በወረዳው የተከሰተው ከባህር ዳር አንድ አስሃ ጸበል ወደ ወረዳው በመጡ የማህበረሰብ ክፍሎች ነውም ሲሉ የገለጸው፣ ሰኞ እለት ጃዊ ሆስፒታል እንደደረሱ የሞቱ ሁለት ሰዎች መኖራቸውንም አቶ ወሰን አረጋግጠዋል። የሞቱት ሰዎች በተመለከተ ቢቢሲ የጠየቃቸው የሆስፒታል ምንጭ ሲያስረዱ ሰዎቹ በባጃጅ ከመምጣቱ በኋላ ምንም እንደገጠማቸው ቤተሰቦቻቸው ሲጠየቁ የሚያሳዩት ምልክት አጣዳፊ ተቅማጥና ትውከት እንደነበርም ነው የተናገሩት። በባጃጅ ነው የመጡት፣ ከባጃጅ ወርደው ሲታዩ ህይወታቸው አልፏልም ሲሉም ነው ያከሉት። የአዊ ብሔረሰብ አስተዳደር ጃዊ ወረዳ ኮሚኒኬሽን በበኩሉ በፌስቡክ ገጹ ላይ የሕክምና ቡድኑ ስምንት ሰዎች እዛው ጸበል ቦታ ላይ የህክምና አገልግሎት እንዲያገኙ እያደረገ መሆኑንም ነው የገለጸው። በኮንጎ መፈንቅለ መንግስት ሙከራ በማድረግ የተከሰሱ ሶስት አሜሪካውያን የተወሰነባቸው የሞት ፍርድ ተቀየረ። ሶስቱ አሜሪካውያን ዛልማን ፖሉን፣ ቤንጃሚን ማርሴል ማልጋና ማሎ እና ታይሎር ቶምሰንም ይገኙበታል። ባለፈው ዓመት በዲሞክራቲክ ሪፐብሊክ ኮንጎ ተሞክሮ በከሸፈው መፈንቅለ መንግስት ላይ በመሳተፍ ተከሰው የሞት ፍርድ የተፈረደባቸው ሶስት አሜሪካውያን ፍርዳቸው ወደ እድሜ ልክ እስራት እንዲቀየር መደረጉን የሀገሪቱ ፕሬዚዳንት አስታወቁ። ባለፈው ዓመት መስከረም ወር ላይ የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት ከስልጣን ለማስወገድ መፈንቅለ መንግስት ሙከራ በመፈጸም ሶስት አሜሪካውያን፣ እንግሊዛዊ፣ ቤልጂማዊ ና ካናዳዊን ጨምሮ 37 ግለሰቦች የሞት ፍርድ ተፈርዶባቸዋል። ግለሰቦቹ ግንቦት ወር ላይ በፕሬዝዳንቱ ቤተ መንግስትና የፕሬዝዳንት ፊሊክስ ታሺኬዲ አጋር መኖሪያ ቤት ላይ ጥቃት እንዲፈጸም በመምከርም ነበር ክስ የቀረበባቸው። መፈንቅለ መንግስቱ እንዲፈጸም በመምራት የተጠረጠረው ትውልደ ጎንያዊው የሆነው አሜሪካዊ ክርስቲያን ማላንጋ በጥቃቱ ወቅትም ከሌሎች አምስት ግለሰቦች ጋርም ተገድሏል ነው የተባለው። በአሜሪካውያኑ ላይ የተሰጠው ውሳኔ መቀየሩ የተሰማው የአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ማስሆድ ቦሎስ ወደ ዲሞክራቲክ ሪፐብሊክ ጉብኝት ከማድረጋቸው በፊትም ነው። የፕሬዝዳንት ዶናልድ ትራምፕ ሴት ልጅ ቲፋኒ አማች የሆኑት ቦሎስ ነገ ሐሙስ ወደ ሩዋንዳ፣ ኬንያና ዩጋንዳ የሚያደርጉትም ጉዞ ወደ ኪንሻሳ በማቅናትም ይጀምራሉ። አሜሪካ ሶስቱ አሜሪካውያን በዲሞክራቲክ ሪፐብሊክ ኮንጎ ስለታሰሩበት ሁኔታ ምንም ባትልም የውጭ ጉዳይ መስሪያ ቤቱ ከዚህ ቀደም በጉዳዩ ላይ በሀገሮቹ መካከል ውይይት እየተደረገ መሆኑንም አስታውቋል። ሶስቱ አሜሪካውያን ወንጀል በማሴር በሽብርተኝነት እና በሌሎች ክሶች የተከሰሱ ሲሆን እነርሱ ግን ይህንን አስተባብለዋልም ተብለዋል። መፈንቅለ መንግስቱ እንዲፈጸም በመምራት የተጠረጠረው ትውልደ ኮንጎያዊው የሆነው አሜሪካዊው ክርስቲያን ማላንጋ በጥቃቱ ወቅት ከሌሎች አምስት ግለሰቦች ጋር መገደሉም ነው የተሰማው። በአጠቃላይ 51 ሰዎች ወታደራዊ ፍርድ ቤት ክስ የቀረበባቸው ግለሰቦች የፍርድ ሂደቱ በብሔራዊ ቴሌቪዥንና በራዲዮም ቀጥታ ተላልፏል። ከተከሰሱት መካከልም 14 ሰዎች ፍርድ ቤቱ ከጥቃቱ ጋር ምንም ግንኙነት እንደሌላቸውን በማረጋገጡ በነፃ ተለቀዋል ነው የተባለው። በዲሞክራቲክ ሪፐብሊክ ኮንጎ ለሁለት አስርት ዓመታት ያህል የሞት ፍርድ ተፈጽሞ የማያውቅ ሲሆን ቅጣቱ የሚጣልባቸው ወንጀለኞች በእድሜ ልክ እስራት ይቀጣሉ። መንግስት ይህንን የሞት ፍርድ ተግባራዊ ለማድረግ ውሳኔ ያሳለፈው በዚህ አመት መጋቢት ወር ላይ ከሀገሪቱ ሰራዊት ውስጥ ከሀዲዎችን ማስወገድ አስፈላጊ መሆኑንም በመጥቀስ ነው። ሆኖም ግን ከዚያን ጊዜ ጀምሮ የሞት ቅጣትም አልተፈጸመም። ማክሰኞ ዕለት ፕሬዚዳንት ቲሽኬሴዲ የአሜሪካውያንን የሞት ፍርድ ለመለወጥ የሚያስችል ውሳኔ ላይ ፊርማቸውን ማኖራቸውንም ቃል አቀባያቸው ቲና ሳላማ ተናግረዋል። ሶስቱ የአሜሪካውያን ማርሴል ማላንጋ ሙሉ፣ ታይሎር ቶምሰን እና ዛልማን ፖሉን ቤንጃሚን በፕሬዚዳንቱ ይቅርታ ተደርጎላቸዋል በማለትም ሰላም በመግለጫው ላይም አስታውቀዋል። ከማላጋ ጠበቆች አንዱ የሆኑት ኪክነስ ሲያምባ ለሮይተርስ የዜና ወኪል እንደተናገሩት የፕሬዝዳንት ይቅርታው ወደፊት ትልቅ ለውጥ እንደሚያመጣ ተስፋ የሚሰጥ የመጀመሪያ እርምጃም ነው ብለዋል። የሞት ፍርድ የተፈረደበት የኮንጎና የቤልጂየም ዜግነት ያለው ዛንዛክ ወንዶ በጤና እክል ምክንያት በየካቲት ወር ወደ ቤልጂየምም ተዘዋውሯል ተብሏል። አሜሪካውያን የቅጣት ፍርዳቸውን ለመፈጸም ወደ ሀገራቸው ሊላኩ ይችሉ እንደሆነም ግልጽ የሆነ ነገር የለም ተብሏል። የብሪታንያ፣ ቤልጅየም እና ካናዳ ዜግነት ያላቸው ሌሎች ተከሳሾችም ቅጣታቸው ይቀንስላቸው እንደሆነ የታወቀ ነገር አልተሰማም። የመፈንቅለ መንግስቱ ሙከራ የተፈጸመው በመዲናዋ ኪንሻንሳ ግንቦት ወር አጋማሽ ላይም ነበር። የታጠቁ ሰዎች መጀመሪያ ላይ የህዝብ ተወካዮች ምክር ቤት አፈ ጉባኤ ቪታል ካሜሄርል ቤት ላይ ጥቃት የፈጸሙ ሲሆን ከዚያ ወደ ፕሬዝዳንቱ መኖሪያ ቤትም አቅንተዋል። በወቅቱ የዓይን ምስክሮች እንደተናገሩት የጦሩን የደንብ ልብስ የለበሱ ሃያ ግለሰቦች ቤተ መንግስቱ ላይም ጥቃት ሲፈጽሙና የተኩስ ልውውጥም ሲያደርጉ ነበር ነው ያሉት። በኋላ ላይም የጦር ቃል አቀባይ በብሔራዊ ቴሌቪዥን ጣቢያ ቀርበው ሊፈጸም ታቅዶ የነበረውን መፈንቅለ መንግስት ጦሩ ማክሸፍም አስታውቀዋል። የሀገር ውስጥ መገናኛ ብዙኃን እንደዘገቡት ጥቃት ፈጻሚዎቹ ኮንጎያዊ ፖለቲከኛ ማላንጋ ጋር የሚገናኘው ኒው ዛየር እንቅስቃሴ አባላትም ናቸው ነው ያለው። ማላንጋ እጁን ለመስጠት ፈቃደኛ ስላልነበር በተከፈተበት ተኩስ መገደሉንም በወቅቱ የጦሩ ቃል አቀባይ ብርጋዲየር ጀነራል ሲላቪን ኪኬንጌ ተናግረዋል። መፈንቅለ መንግስት ሙከራ የተካሄደባቸው ፕሬዚዳንት ታሽኬዲም ታህሳስ ወር ላይ በተካሄደው አወዛጋቢ ምርጫ 78 በመቶ ድምጽ በማግኘትም ለሁለት ጊዜም ተመርጠዋል። ዲሞክራቲክ ኮንጎ በማዕድን የበለጸገችና በርካታ ህዝብ ያላት ሀገር ብትሆንም በሀገሪቷ ውስጥ ባለው ግጭት፣ ሙስናና ደካማ አስተዳደር ለበርካቶች ሕይወትም ፈተና ሆኖባቸዋል ተብሏል። ምንም እንኳን ፕሬዝዳንቱ ግጭቶችን ለመፍታት አስቸኳይ ጊዜ ቢያውጁም ከታጣቂዎች ጋር የተኩስ አቁም ስምምነት ቢፈጽሙም የጎረቤት ሀገራት ወታደሮችን ቢያሰማሩም አብዛኞቻቸው የሀገሪቷ ተፈጥሯዊ ሀብት የሚገኝበት ምስራቃዊ የሀገሪቷ ክፍል በግጭት ውስጥም ነው የሚገኘው። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን፣ ለእለቱ ተሰሙት የወደድ ነው የዜና ጥንቅራችን እስካሁን የተከታተላችሁትን ይመስል ነበር። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ እያልኩኝ እኔ ከወዲሁ ተሰናበትኩ። ሰላም በያለንበት ለሁላችን